ገራሚ ዩቲዩብ ቻናል የሚያደምጡትና የሚመለከቱት ብቻ ሳይሆን የሚሳተፉበት የዩቲዩብ ቻናል ነው። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች ተደራሽ እንዲሆን ያደርጉት። ገራሚ ዩቲዩብ በገራሚ የማስታወቂያና የሚዲያ ስራ ብቻ የሚገርም ነው። ክቡር ዶክተር አርቲስት ተስፋዬ አበበ ወይም ፋዘር በሚለው በደንብ እናውቀዋለን። ለኢትዮጵያ ኪነ ጥበብ በቲያትር ዘርፉ ከጅማሬው አንስቶ እስከ አሁን ድረስ የቲያትርም የፊልም አክተሮችን በማፍራት ላይ ለሀገራችን የኪነ ጥበብ እድገት ታላቅ ሚና እየተጫወተ ያለ አባት ነው። በግምት ከአምስት መቶ በላይ የሆኑ የጥበብ ልጆችን አፍርቷል። አሁንም ደከመኝ ሳይል በማስተማር ላይ ይገኛል። ፋዘር ቤት ሙዚቀኛ አለ። ትያትረኛ አለ። ከዚህ በኋላ የልብስ ዲዛይነር እና የሜካፕ አርቲስቶች ይፈሩበታል። ረጅም እድሜን ከጤና ጋር እየተመኘን ፋዘርን ከአንደበቱ እንሰማዋለን። አብረን ነው ቆይታ አደረግን። በተለይም ልጅነቱ ላይ ወጣትነቱ ላይ ተመላለስንበት። የጋራ ነው የሬዲዮ ዝግጅት ክፍል ስም እያመሰገንኩ ወደ ጥያቄ ይገባለሁ። ጥያቄዎች ይልቅባ ና በአንተ ዘመን ፒያሳ ምን ትመስል ነበረ? ወጣትነትን እንዴት አሳለፍከው? በልጅነት ዘመኔ እኔ ገርመሻል። ከልጅነት ጀምሮ ወደ ትምህርት ቤት የምሄደው በፒያሳ ረግጭ ነው፣ ከወዳጆች ጋር የነበርኩት በዚህ ያን ጊዜ መስፍናራር መንገድ ነበር የሚባለው። መስፍናራር መንገድ ወደ ላይ ወደ አሁን አዲሱ ገበያ ወደ የሚባለው፣ አሁን ደግሞ ተቀይሮ በላይ ዘለቀ መንገድ ምናምን ይባላል። እና ወደዛ ነበር እና ከጓደኞች ጋራ በግሩፕ ነበር ወደ ትምህርት ቤት የምንሄደው። ከዚያን ጊዜ ጀምሮ አውቃታለሁ ፒያሳ መዝናኛ ምን ነበረ ያን ለወጣቶች ይኸውልሽ። እኔ ጌታሁን መስፍንና ለግሳ ይሉ የሚባሉ ጓደኞች አሉ። ከነሱ ጋር ነው የምንሄደው ከቤት ወጥተን ወደ ትምህርት ቤት ስሜት አንደኛ የዛሬ ና አርገው ነው ነው ልጅነትን የልጅነት ህይወት ስጣላሉ ዛ ነገሮች የመጓጓት ነው እና ፓስቴና ሰንቡሳ ነው ወዳለን

እና እዛ ሻይ ቤት እንገባለን። መጣቸው ጉዳኞች ነው የሚለው ስንገባ ራሱ ሰፌድ እኮ ነው የሚያክል እውነቴን ነው የሚለው ሰንቡሳም ትልልቅ ነው፣ ብስኩቱ ትልልቅ ነው። ሻይ ደግሞ የሚቀርበው በራድ በተባለ ትንሽ በዛ ሙሉ ነው የሚቀርበው። ያንን አንዳንድ ወይም ሁለት ሁለት ጨርግደን፣ ያው ዞሮ ዞሮ ለአንዱ አስር ሳንቲም ነው የምትከፍለው። አስር ሳንቲም ካስፈልገን ደግሞ ፒያሳ እንደርስና ኪንግ ጆርጅ ባር ይባላል። አሁን ራስ መኮንን ባር አለ ፊት ለፊት ሜዳ ሁሉ ያ ቦታ ራስ መኮንን ባር ጣሊያን ጊዜ ሁሉ ጥቁር አይገባበትም ነበር፣ የውጭዎች ነበር እዛ ውስጥ ነው። እዛ ስንገባ አይስክሬም ትልቅ ፍሪጅ አለ፣ ከዛ ውስጥ የሚሰጥ አንዱ እሱ ይዘሽ ሰባ አምስት ሳንቲም። አሁን እኮ መቶ ብር አይገኝም። እሱን ይዘን እየላስ ትምህርት ቤት ሳችን ድረስ ይመጋል። የራሷን ትልቅ ዘታ ነው የማይረሳ። ሌላው አንዳንድ ቀን ደግሞ እሁድ ሲኒማ እንገባለን። ያ ጊዜ ሲኒማ ቤት በጣም መኖዶ ሲኒማ ቤት፣ አሁን ፈርሷል። መሀሙድ ሙዚቃ ቤት የሚባል የነበረው እሱ ፊት ለፊት አሁን ፎቅ ተሰርቶበታል፣ ሞኝ ፎቅ የሚል እዛ ጋር አድዋ ሲኒማ እዛ ነው የምንገባው። ሲኒማ ድዋ በጣም ደስ የሚል ገራሽ። እዛ ለመግባት ከቤት ተነስተን ስንመጣ ምሳ የምንበላው ፒያሳ ነው። የት ነው የምንገባው ምሳ ለመብላት? ሲኒማ ከሱ ፊት ለፊት ማዶ ወደ ሰራተኛ ስለሚወስደው መንገድ አለ፣ አቁልቁሽ እዛ ጋር በስተግራ ክብረ መንግስት የሚባል ሆቴል አለ። ሀብታ ጉራጌ ሆቴል ነው። እሱም አይወደድም መሰብቶች ነው የሚለው። እኛ እዛ ገብተን የምናዘው እየበጎጥ ሁለቱን አዘን ከፍታችን አንጨርሰዋል። ቅቤ ያምጣ ቅቤ በትንሽ ማንቆቆ ያመጣል። ጨምር እንዘዋል። ለሁለቱ አንድ ብር ሃምሳ ሳንቲም ካሳዘነን ደግሞ ሃምሳ ሳንቲም ይጨምራል። ያም በልተን ነው ወደ ሲኒማ ቤት የሚገባ። ሲኒማ ስንገባ ያን ጊዜ እንግዲህ የጦርነት ፊልም ነው። የነሮቢን ሁድ ሬድ ኢንዲያ ፊልሞችን በጣም እንወዳለን። እሱን ለማየት ነው የሚገባው። በሌላው ሳምንት ደግሞ ከፈለገ ሁለት ቲያትር ቤቶች አሉ። ያኔው ማዘጋጃ ቢታ ወርቀረመቶ ቲያትር ከተሰራ በኋላ ወደዛ ሄዱት። የመጀመሪያው ቲያትር ቤት እሳት አደጋ ጊዮርጊስ ፊት ለፊት እዛ ትልቅ አዳራሽ ነበር፣ ዘመናዊ አዳራሽ ቲያትር ቤት ማዘጋጃ ቲያትር ቤት ነው የሚባለው። ያን ጊዜ ዘመናዊ ቲያትር እዛ ነው። የባህል ቲያትር ደግሞ ከፈለግሽ ሀገር ፍቅር ነው የምትሄጂው። ታዋቂ የነበሩ ያን ጊዜ በኋላም ታዋቂ የሆኑ እና አስናቀች ወርቁ ናቸው። ተዋናይ ያመሹ ወጣቶች ናቸው ያን ጊዜ እነ አስካላ መንሻው ናቸው። ከወንዶች ደግሞ ባጭሎ ጥረች ጋሽ ተስፋዬ ተስፋዬ ሰዋሉ አባባ ተስፋዬ የምንለው በኋላ እሱ አለ። እነ ጋሽ አውላቸው ደጀኔ ወዘተ ነኝ ነኝ ናቸው። እነ ጋሽ ፍቅሬ በኋላ ሞተ። ድምፃዊም ተዋናይ ነው። በነገራችን ላይ የሚበላዋቸው በረሃብ ነው የሞቱት። እዛ ገብተን ይሄ እነ ጎንደር ገብረ ማርያም አፋጅሽ ኮሜዲ ኮሜዲ ነገር ይሰራሉ። መጌታቸው ደባልቅ በቅርብ እኔ ሞተው እሱ ያኔ እናንተ አልተቀላቀላችሁ ልጆች ነን ያን ልጆች ነን ግን ውስጣችን ጥበቧል። አንድ ቀን ደግሞ ሌላው ቀን የት እንሄዳለን? ቅዳሜ ዝኛው ገብተን እንደው እሁድ ደግሞ አገር ፍቅር ነው። አንዱ ሳምንት ለባህልና ለዘመናዊ ይመስል እዛ ስንገባ አገር ፍቅር ደግሞ

እና ባህልም ዘመናዊን እያን ራሳችን ይ በተለይ ራሴን በቃ በዛ ነው እያዳበርኩት። ለምንድን ነው ይሄ ሁል ጊዜ ወደ ጥበቡ ደሞ የማዘነብረው? እዛ ሊሴ ፍራንኮ ትምህርት ስገባ የልጅ ነኝ፣ እንደ መዋለ ህፃናት ቁጥር የገባሁበት ክፍል እና የህፃናት ቲያትር አለ፣ የህፃናት ዳንስ አለ፣ የህፃናት መዝሙር አለ። ያንን ነው የሚያሰለጥ ነው። ጥበብ የነገሰብኝ በዛ ፊልም መግቢያ የተከለከሉበት አጋጣሚ ነበር ከቤት ፈልፋይ ጋዜጠኛሽ። ማን የነገረው ሚስጥር አውጤን የነገረኝ ቲያትር ቤት፣ ቅድም ያልኩሽ ጎንደር ወይም ገብረማርያምን ቲያትር ለማየት እዚህ ማዘጋጃ ያለው ዘመናዊ ቲያትር ቤት የምንለው፣ ሁልጊዜ አባቴን በየሳምንቱ ለፊልምና ቲያትር ጠይቃለሁ። አባቴ ደግሞ ደስ አይላቸውም። አንዳንድ ጊዜም እቤት እንደሁ የሚፈልጉት አርሰጥማር ይሄ ደግሞ ጎንደሬ ገብረ ማርያም ማየት አለብኝ እልክ ነው። ይሄን የማረገሞች ነው አርብ ነው የእሳቸው የወንጀለኛ መቅጫ መጽሐፍ አለ። ከፍተኛ ፍርድ ቤት ዳኛ ናቸው። የፍታ ቤል እና የወንጀለኛ መቅጫ መጽሐፍ ጠረጴዛ ላይ ቀመት። አንዱን አነሳሁ እና የስ እንደምሸጥ ጠየቅ። ወደ ጊዮርጊስ አካባቢ ያኔን እዛ መጽሐፍ ሸጣ ውሳቱ ነሰበት ቸኩት በርከሱ በዛ ጓኖችን ይጂ እዛ ገባና አየ ነው። የት ጠፋ ተባለ፣ ተፈለገ። እሱ ጠፋ ተረሳ። እንደ ያባቶቱ መጽሐፍ ሸጣኸው ማለት ነው መንገድ ላይ እሱ ብር ያገኙበት አጋጣሚ ነበር? አዎ፣ መንገድ ላይ እሱ ደግሞ እንዴት ነው? አሁንም ቲያትር ለማየት ነው ሲሄድ፣ በቃ ገንዘብ የለኝ ደግሜ እዛ እንዳልጠይቅ ደሞ ተናደርኩ። እናቴን ስጠይቃት የለኝም ዛሬ ያለ ሲሄድ፣ በዚህ አንድ ሲጋራ ወረቀት ታኳዳድረን ተብረቀረቃለች ነው ተጠላቁ ችላለች። መንገድ ላይ አነሳው ነው ሳየው፣ ሁለት ብር ውስጡ አለ። አትብቃ እንጋጥ ነው አለ እሷን፣ ያስ ነገ ነው የምገባው ቅዳሜ ተቀመጠች ሶስት ጓደኞችን ይዜ ገባው። እንደውም አምሳው ሳንቲም ኦቾሩን ሽንብራ ተቀላቀለበት እየዘፈነ ፒያሳ የሚያዞር ነበር። አንዱ በጣም ጎበዝ የሆነ ጉራጌ ብሔረሰብ ነው፣ በጣም ጎበዝ፣ ውጭ ሁሉ ይታወቃል። ቆሎ ራሱ በቅመም ነው የሚሰራ እሱን እየበላ ገባን እና አየን። ያኔ ቀደማርሰ ቲያትር እኮ አልተከፈተም ገና። ይሄ ቅድም ያልኩት ማዘጋጃ ቲያትር ቤት እዛ በኩል ወደ ሊሴ ፍራንኮ የምንሄደው በበሩ ላይ የምንሄደው አንድ ነገር ተለጥፎ አየህ፣ እና ጌታው መስፍን ይባላል። አሁን ነፍሱን ይማር መጥፎ አብረን ነው የተቀጠርነው። ኧረ ይህን ማስታወቂያ ና ያለኝ። ካለፉ በኋላ መጥቼ ሳየው ትምህርታቸው ከአስረኛ ክፍል በላይ በቲያትር በትያትር ሙያ አሰልጥነን ወደ ኦስትራሊያ ወደ ኦስትሪያ ልከን በዲፕሎም እንዲመረቁ እናደርጋለን ምናምን የሚል ነገር ነው። እንፈተናል መቼ እንደሆነ ፈተ ያዝ ማስታወሻ በፈተናው ቀን ሄድን። ሰው አደራሽ በኋላ ቲያትር ያየሁበት አጋጣሚ ገባን። ተራችን ሲደርስ ሁለታችንም ፈተና ላይ ቁጭ አልን። የሚፈትነው ያው ከኦስትሪያ የመጣው እኔ ለዚህ ሙያ በቃኝ ትልቅ ባለሙያ ነው። ቲያትርም የሙዚቃም ጠበብት ነው። በነገራችን ላይ ለአጼ ኃይለ ሥላሴ ዘውድ በዓል ቲያትር እንዲያዘጋጅ ነው የመጣው። ባለሙያዎች ፈጥሮ ዘመናዊ ቲያትር እንዲያዘጋጅ ነው ፈተና ላይ እንትናል እስ በዚህ ደረጃ ላይ ይትወጣለን

ስልሳ ስልሳ ብር ነው። ስድስት ሺ ብር ማለት ነው። ነጭ ነው ነጭ ጃኬት፣ ነጭ ሸሚዝ፣ ነጭ ያንን ይዘን ፌስታል አይደለም የሆነ ጨርቅ ከረጢት ነበረ በዛ ይዘን ልብስ፣ ሌላ ልብስ ማለት እዛ ቢሮ ነጭ አድርገን ልብስ ለብሰን ወደ ቲያትር አለን ደብተሩ ምኑም እዛ ውስጥ ቁጭ እያለ ግም ኳ አጠቢ እያለ ሰራተኛ ነው። ኮሾዩኒፎርም ያሳ እና እንዲ እያደረግን በክረምት ውስጥ ነው። እዛ የገባ ነው 1947 ክረምት ውስጥ ነው 1948 ቲያትር ቤቱ ሌሊት እና ቀን እየተሰራ

እኔና ጓደኛዬንም ካስ አደረገ ጓደኛዬን የዳዊት ወታደር አደርገው እኔ ደግሞ ሴናተር አደረገ። እዚህ ጋር ውጭ ያለ ልጅ በጽሚሳይሳይ ከዛ ማን መጥተዋል። ከእሱ ጋር ከመምህሩ ጋር ሜካፕ ዲዛይነር ፈረንጅ ነች መታለች። ኮስቲም ዲዛይነር ፈረንጅ ነው መጥተል። መደርገጽ አዘጋጁ ፈረንጅ ነው መጥተል። ላይትማን ፈረንጅ ነው መጥተል። አስቢ እንግዲህ የገባሁበት ደል የመቅሰም ብቃት ነበር። በልክ ብለህ ዳይሬክት ልብስ ያደረጉ ሰው እንዴት ዳይሬክት እንደሚያደርጉት ጌኔም ክልት ትቻሰ ነበር። እሱ ደግሞ ኮንሰርት ያሰራ ሙዚቃ አንድ ጉድጓድ አለ። ቤተ ቲያትር ቅርታ ማካከሯ ማነው ጠርዙ ላይ አርባ ሙዚቃኖች የሚይዝ ቦታ ነበር። እዛ ውስጥ ሙዚቃኞች ሳሉ እኛ ሴጅ ላይ ስንሰራ፣ አሁን ፊልም በሙዚቃ ማነው

እና ህዳር ዳሶስ ነጋሶስ ስለ የተመረቀው እና ስንጨርስ ከርተን ኮር በኋላ ውጭ በር ላይ ውጭ እሳቸው ሎጅ አላቸው። የሚያውበት ወጣ ሲሉ ግራና ቀኝ ተሰልፈን አሳይ ሰጡ። አንቺ ሙዚቃ ሜካፕ አድርገሻል ምናምን እያሉ አሳይት እየሰጡ በኋላን ጠይቃለን። መነጽር ይዛው ነው የሚገቡት በመንጽር ነው የሚሆኑት። መከበሮች በማግስቱ ኑ ተባለ። በማግስቱ ቤተ መንግስት ሄ ቤተ መንግስት ሄድን። ሲሆን ቤት ያውቃሉ አያውቁ ጎሽ አስታውሽ እንደ አሁን ያ ለ ሲመረቅ ጃኑ ባለበት ሲመረቅ ባለስልጣን ተጠርቶ፣ የኔ አባት የከፍተኛ ፍርድ ቤት ዳኛ ናቸው፣ ተጠርተዋል። ባለስልጣን ናቸው። ይሄ ሞርኒንግ ኮት የሚባል ከኋላ ባለላት ኮት አለ። እሱ የለበሱት ገብጠው ደግሞ እንዳጋጣሚ መጥፎ ነገር ፊትለፊት ወንበር ነው የተቀመጡት

ቀደም አሪፍ ስላሴ ቲያትር ነው የተመረቀው፣ ጋር ዳዊት ስናወራ ግሩ የሆነ ቲያትር ነው። ግን ሴናተር ሆኖ የሚሰራ አንድ ልጅ አየሁ። ጎበዝ ነው ስራው፣ አንተን ይመስላል። እኔ ደግሞ ከትምህርት ቤት

አንተ ወደ ቤት ጠብቀኝ። እሳቸው ወደ ስራ ሄዱ። ያ እንግዲህ ከፍታ ፍርድ ቤቱ አሁን አዲስ አበባ ዩኒቨርሲቲ እኔ እስኪሄድልኝ ጠብቄ ታክሲ ይዘው እኔ ወደ

ይህ ገራሚ ዩቲዩብ ቻናል ነው ገራሚ ዩቲዩብ ቻናል በገራሚ የማስታወቂያና የሚዲያ ስራ ይዘጋጃል በገራሚ ሁኔታ ቀሽሮ ወደ እናንተ ከሚያደርሳቸው ዝግጅቶች መካከል ከታሪክ ማህደር ከታሪክ መማረን የምንማርበት ከባህል ማህደር ብቅዬ ብንሰማቸው ደስ የሚሉ የሀገራችንን የባህል ውጤቶች ወደ እናንተ የምናደርስበት ኪለልቦና አንጋፋና ና ወጣት የኪነ ጥበብ ፈርቶችን ወደ እናንተ የምናደርስበት ማህበረ ፖለቲካ ምድራችን ያስተናገረቻቸውን የፖለቲካ ማህበራት የምንፈትሽበት ዝግጅቶቻችን ተጠቃሾች ናቸው ናቸው ገራሚ ዩቲዩብ ቻናል የሚያደምጡትና የሚመለከቱት ብቻ ሳይሆን የሚሳተፉበት የዩቲዩብ ቻናል ነው። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች ተደራሽ እንዲሆን ያደርጉት። ገራሚ ዩቲዩብ በገራሚ የማስታወቂያና የሚዲያ ስራ ብቻ የሚገርም ነው።